በምድር ላይ መከራው ችግሩ ይበዛም ኑሮ ማስመረሩ ሁሉን ችለን ማለት እሺ። ብዙ ጊዜ የማይቋረጥ ሕይወት ለመጀመር ብዙ እንቅፋቶች ይገጥሙናል። በምንሄድበት በምንቆምበት እና በምናያቸው ነገሮች እንቅፋቶች ይበዙ ይሆናል። ግን ይህ ዓለም የማይቋረጥ ብዙ ነገሮች ይኖሩት ይሆናል። ግን የሚያስፈራሩንም የሚከብዱንም ነገሮች ይኖሩናል። ግን ይህ ዓለም ላይ የተሰጠን ብዙ ነገር እንድንችለው እንድናደርገው የማይቋረጥ ህይወት የለም። ሁሉንም እናሸንፋለን፣ መሄድ ብቻ። ህይወት ትቀጥላለች። ማንም ሰው አያስቆም። ከመሄድ ውጪ ምንም አማራጭ የለንም። እንሄዳለን እንሄዳለን እንይዛለን፣ ካሰብንበትም እንደርሳለን። ከመድረስ ውጭ ምንም ማለት አማራጮች የለንም ሁሌም እግዚአብሔር በፊታችን ያዘጋጀልን መልካም ነገሮች ይኖራሉ። አንገት የሚያስከፉ ነገሮችን ይገጥሙ ይሆናል፣ ግን ከመያዝ ውጭ ምንም አማራጭ የለ። ሰላም ሰላም! ውድ የዩቲዩብ ተከታዮች እንደምን አላችሁ? እንደምን ሰነበታችሁ? ውድ ፋሚሊዎቼ በዚህ ቪዲዮ እንደዚህ ቪዲዮ ስመጣ በጣም ቆይቻለሁ። በሌላኛው ቻናሌ ነው እናንተ ብዙ ሰዎች የምታውቁኝ። አሁን ግን በዚህኛው ቻናል ኦልሬዲ ስራዎችን አጠናቀን ወደ እናንተ መተናል እንደምታውቁት በዚህ የዩቲዩብ ቻናል በኢትዮጵያ ደረጃ በጣም ትላልቅ ነገሮችን የሰሩትን ሰዎችን የምናመሰግንበት፣ ስራቸውንም እያቀረብን የነበር ነው ቻናል ነበረ። አሁን ግን አሁንም አመስገናችንን ሳናቆም ግን በዚህ የዩቲዩብ ቻናል የተለያዩ ነገሮችን ለእናንተ የምናቀርብላችሁ ይሆናል። ይህም የዩቲዩብ ቻናል ሀናኒ ቲቪ ኢትዮጵያ ይባላል። ሀናኒ ቲቪ ኢትዮጵያ በኢትዮጵያ ደረጃ ጥሩ አስተዋጽኦ ያደረጉ ሰዎችን ስራቸውን፣ የተለያዩ ነገራቸውን ለእናንተ የምናዘጋጅና የምናቀርብላችሁ ይሆናል። ምን ይሄ ብቻ ብዙ ፕሮግራሞችን ለእናንተ አሰናደናል። ኢትዮጵያ ደረጃ ውስጥ በጣም መታየት ያለባቸውን ቦታዎች እናም ለእናንተ ብታየውና አይምሯችሁን ያድሳል ብለን የምናስባቸውን ቦታዎችም ለእናንተ አሰናድናል። እናንተ የዚህ የዩቲዩብ ቻናል ቤተሰብ መሆን ብቻ ነው የሚጠበቅባቸው። ውድ ቤተሰቦቻችን አ የኢትዮጵያን የዩቲብ ቻናል ስለምትከታተሉ እጅግ አድርገን እናመሰግናለን። ውድ ቤተሰቦቻችን ቅድም እንደተናገርናችሁ በዚህ የዩቲብ ቻናል በኢትዮጵያ ደረጃ ትላልቅ ሰዎችን እናቀርባለን። በኢትዮጵያ ደረጃ ላይ ቆንጆ ቦታ የሚባሉ ቦታዎችን ለእናንተ እናሰናዳለን። ባለው መሰረት እነሱንም ቆንጆ ቆንጆ ዝግጅቶችን አዘጋጅተናል። ቅድምንም ብለናችኋል። እናንተ የእኛ ቤተሰብ መሆን ብቻ ነው የሚጠበቅባቸው። ምን ይሄ ብቻ። ውድ ቤተሰቦቻችን በዚህ ዩቲዩብ ቻናል ያየነውን የተሰማንን ነገሮችን ለናንተ የምናወጋቸው ይሆናል። ምክንያቱም ለብዙ ሰዎች ይጠቅማሉ፣ ይህን ነገር ቢያውቁም ቢማማሩበትም ብለን የምናስባቸውን ነገሮችን ለናንተ የምናወጋቸው ይሆናል። ውድ ይሄ ብቻ። በኢትዮጵያ ደረጃ ላይ ያሉ ወይ ወጣቶችን ምን ሰሩ፣ ምን አይነት ቦታ ጎበኙ፣ ኢትዮጵያን ያቃሉ ወይ ኢትዮጵያ ደረጃ ላይ ምን አይነት ቦታዎችን ሄደዋሉ፣ ምን አይነት ቦታዎችን ቃኝተዋሉ የሚሉ ነገሮችንም ለእናንተ የምናሰናዳው ይሆናል። ወጣቶችንም እንፈትናቸዋለን። ምን ወጣቶችን ብቻ፣ በህድሜም ገፋ ያሉ ሰዎችንም ለእናንተ የምናቀርባቸው ይሆናል። ተሞክራቸውንም ለእናንተ ያቀርባሉ። እናም ውድ ቤተሰቦቻችን የዚህ ዩቲዩብ ላይ ስትቆዩ ብዙ ነገር የምትማሩ ይሆናል። ብዙ ፕሮግራሞችንም እናሰናዳላችኋለን። ብዙ የበዓላት ፕሮግራሞችንም ኢትዮጵያ ብዙ ሀብት፣ ብዙ እውቀት፣ ብዙ ትውፊት ያላት ሀገር ናት እና ምን ባህል አለ ምን ቱፊቶች አሏት የሚሉ ነገሮች ለእናንተ እናንተ የምናሳያቸው ነው። በጣም በጣም የሚገርመው ነገር ውድ ቤተሰቦቻችን እናንተን አንድ ነገር ብቻ ነው የምናስቸግናችሁ፣ የዚህ የዩቱብ ቻናል ቤተሰብ ሆን ላይክ፣ ሼር፣ ሰብስክራይብ በማድረግም አጋርነቱ ግለጹ እያለን ለእናንተ የምናሳስበችን አሁንም ከእኛ ጋር አብራችን ቆይሉ ትንሽ ቀኘት ቀኘት ብለን ለእናንተ አዳዲስ ነገሮችንም የምናሳወቅያችሁን በዚህ ቻናል የሚተላለፉ ነገሮችንም በይዘትም በአይነትም ለየት ያለ ነው አብራችሁኑ የነገን ማወቅ ፈለኩ፣ መጪውን ማየት ናፈኩ። እሺ ውድ ቤተሰቦቻችን ወደ መጨረሻው ደርሰናል። እና ምላችኋለሁ ብዙ ነገሮችን አስተዋውቅ ያለው ብዙ ነገሮችንም ለእናንተ የምናዘጋጃቸውን ዝግጅቶችንም ለእናንተ የምናቀርባቸውንም ዝግጅቶችን ለእናንተ ነግረናቸዋል በጥቂቱ ነው። ከዚህ በላይም ብዙ ነገሮችንም ለእናንተ የምናሳያችሁናል። አዲስ ነገርም ሲኖርም ለእናንተ በመሀልም ብቅ ጥልቅ እያለን የምናስተዋውቃችኋለን የምንሄድበትንም ቦታ ቀድመን ለእናንተ እናወጋችኋለን። ለዛ ቦታም ግንዛቤ እንዲኖሯችሁ በዛ ቦታ ላይ ደግሞ ጥሩ እውቀትም እንዲኖራችሁ በማሰብ ቀድመን ስለ ቦታው አጠር ያሉ ቪዲዮችን እንሰራላችኋለን። ከዛ በኋላ ደግሞ ሙሉ የቦታውን ዲቴይልም ለእናንተ የምናሳችሁ ይሆናል። ውድ ቤተሰቦቻችን፣ የእኛ ቤተሰብ ሰሉ ናችሁ። እጅግ አድርገን እናመሰግናል። ይህ ቻናል ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ አገርነቱን ይወጡ። ሁሌም እንደምንላችሁ ፈጣሪ ኢትዮጵያን ይባርክልን። መልካም ጊዜ መልካም ቆይታ ይሆንላችሁ። አረጓደ